የማንንም ምናምን ደሃ ላገባነው ስትል ትንሽ አታፍርም? ምን አሳፈረ? ድህነትም እኮ በስራ ይሸነፋል። ዝም በል! መጀመሪያ ክብርን ከማትመጥን ሳይጋ ምን አርመጠመጠ? ፍቅር ፍቅር ነው ያሸነፈኝ። ፍቅር ፍቅር! ከደሃ ጋር የምን ወይ ጉድ! ፍቅር ፍቅር እኮ ይሄ ደሃ ነው፣ ይሄ ሀብታም ነው፣ ይሄ በሽተኛ ነው፣ ይሄ ምንድነው ብሎ አይመርጥም። እና ፍቅር እውር ነው እንግዲህ የአቤል እናት ደሀ አፍቅረሃል እና የማንንም ምናምንቴ አፍቅረህ እኔን አታሰድበኝም በማለት እንግዲህ አቤልን ከአቤል ጋር እየተጣላች ነው ማለት ነው እንዴት እንደዚህ ታደርገኛለህ እንዴት አታፍርም አታፍርም? የማንንም ምናምንቴ ድሀ አላገባ ነው ስትለኝ አታፍርም? በማለት እንግዲህ እናቱ ልጇን ትቆጣለች ማለት ነው። እንዲህ ምን ያሳፍረኛ? ድህነትም እኮ በስራ ይሸነፋል ብሎ አቤልም ይመልስላታል። እሷም እንግዲህ መጀመሪያ ክብርን ከማትመጥን ሴት ጋራ ምን አርመጠመጠህ? በማለት እናትም ትቆጣለች። ልጅም ፍቅር ነዋ ፍቅር ነዋ ያሸነፈኝ በማለት ይመልስላታል። እናትም ከት ብላ ትስቅና ፍቅር ፍቅር ፍቅር ከድሃ ጋር የምን ፍቅር ነው የምትለኝ? በማለት ትመልስለታለች። አልቀረብህም ብላ ትላለች። ልጅም እኔ ሊዲያን በጣም ነው የማፈቅራት በማለት ይመልስላታል። እሷም በጣም ነው የምትወደኝ በማለት ይላታል። ደሀ አፈቅርሃለሁ ስትለው እራበኝ ወይ ነው የሚለህ። ዝም ብለ ፍቅር ፍቅር እያልካ ትጃጃልብኝ በማለት እናትም ለልጇ ትመልሳለች። አቤልም እንዴ ቆይ ፍቅር ላንቺ መጃጃል ነው እንዴ በማለት ይመልስላታል። አዎ መጃጃል ነው ያውም ትልቅ መጃጃል በማለት ትመልስለታለች። ቆይ እማዬ፣ እኔ ካንቺ እንደዚህ የወረደ አስተሳሰብ አልጠበቅም በማለት ልጅም ለእናቱ ይመልስላታል። እናትም ዝጋ፣ ጭራሽ ትሳደባለህ እንዴ? በማለት ትቆጠዋለች። ለምን ዱላ ይዘህ አትመታኝም ብላ ትለዋለች። እኔ እየሰደብኩሽ አይደለም በማለት ልጅም ለእናቱ ይመልስላታል። ከዚህ በላይ ምን ለማድረግ አሰብክ ወይስ የቀረህ ነገር አለ በማለት እናትም ልጇን ትቆጣዋለች እማዬ እኔ ልልሽ እኮ የፈለግኩት ነገር ለድሃ ያለሽን ንቀት በልክ አድርጌው ነው ያልኩት በማለት አቤልም ይመልስላታል እናትም ልትመክረኝ እንዳታስብ ወለድኩህ እንጂ እኮ አልወለድከኝም ደግሞ አንተ ማን ነው ደግሞ የደሃ ተቆርቋሪ ያደረገ ደሃ መቼ ተከብሮ ያቃል? ተንቆ እንጂ ደግሞ ደሃ ያልተናቀ ማን ሊናቅ ነው ብላ እናትም ለልጇ ተመልስለታለች። ልጅም ቆይ ለምንድን ነው ልብሴን የማትሰጪኝ ብሎ ይነግ ይጠይቃታል። እኮ የምንድርሻ ብሎ ብላ እናትም ትጠይቀዋለች። እንዲህ ይህ ልጅቷና ደግሞ ሌሊት ደግሞ ታውቂያለሽ፣ ሌሊት ከቀን ምን ያህል ሰርቼ እንዴ እዚህ እንዳደረስኩት እዛ እኔ እዛ መስሪያ ቤት ከገባሁ ጀምሮ ልጁም ትርፋማ ሆኗል። ይህን ደግሞ አንቺም ታውቂያለሽ በማለት ልጅም ለእናቱ ይመልስላታል። እናትም እሱስ ጎበዝ፣ እሱስ አውቃለሁ፣ በስራ ጎበዝ ነህ፣ ትን ትንሽ ሰው የሚልህን አትሰማም በማለት እናትም ለልጇ ትመልስለታለች። ስለዚህ ከልጁ ላይ ድርሻዬን እንዲሰጠኝ እፈልጋለሁ በማለት ልጅም ይጠይቃታል። እናትም እሱን አታስብ፣ የሚልህን ካላደረግ አምስት ሳንቲም አታገኝም በማለት ትመልስለታለች። አቤልም ምን ማለት ነው አምስት ሳንቲም አታገኝም ብላ ብሎ ይጠይቃታል። ቆይ ምን እንዲያደረግ ነው የፍላጎትሽ ብሎ ይጠይቃታል። አሁን ገና ጥሩ ጥያቄ ጠየከኝ፣ በማለት እናትም ለልጇ ትመልስለታለች። እኔ የምፈልገው ያችን ምናምንቴ ደሃ ትተህ ቆንጆ፣ ለክብራችንም ለሀብታችንም የምትመጥን ሴት እንድታገባ ነው የምፈልገው። ያኔ ፍላጎቴ ሲሟላ ያልከኝን የድርጅቱን ድርሻ ታገኛለህ፣ በማለት እናትም ለልጇ ትነግረዋለች። ቁርጡን እወቂ፣ እኔ ከሊዲያ ሌላ ማንንም አላገባም በማለት ልጅም ይመልስላታል። እንደዛ ከሆነ ደግሞ ከእኔም ሰባራ ሳንቲም እንዳትጠብቅ ብላ ትለዋለች። ምንም ማሰብ አያስፈልግም፣ እኔን ከፍቅሬ የሚለየኝ ማንም፣ ማንንም ምንም ነገር አልቀበልም በማለት አቤልም ለእናቱ ይመልስላታል። ስማ አቤል፣ ፍቅር እኮ ቤት፣ መኪና፣ ምግብ አይሆንም። የጅል ውሳኔ ወስነህ ግን ስታክ እንዳትኖር በማለት እናትም ልጇን ትቆጣለች። አቤልም ግድ የለም፣ ፍቅር ከሌለበት ጥጋብ ፍቅር ያለበት እራብ ይሻለኛል በማለት አቤልም ካጠገቧ ጥሏት ይሄዳል ማለት ነው። እንግዲህ ሰራተኛዋ መጣ ወደ ሳሎን። ቆይ፣ ምግብ ደርሷል እኮ፣ ምግብ አትበላም? ብላ ትለዋለች። እትዬ፣ ልጁን ያለ ወትሮ ምን አድርገውት ነው ምግብ ሳይበላ የወጣው? በማለት ትጠይቃታለች። ታዩ፣ ጠግቦ ነው ሲረበው ተመልሶ ይመጣ የለ፣ በማለት እናትም ትመልስላታለች። መች በልቶ ነው የሚጠግበው እትይ? ብላ ትጠይቃታለች። ለነገሩ ኮራቤልስ ምን ያንሰዋል? ልቅም ያለ ቆንጆ ነው በማለት ሰራተኛዋም ትመልስላታለች ምንድ ነው የምትዘባርቂው ሂጂ ምግቡን አቅርቢ በማለት እናትም ትቆጣታለች ማለት ነው እናም እንግዲህ እሷን ከአጠገቧ ትሄዳለች ሰላም፣ ሰላም ውድ የቻናል ቤተሰቦች፣ ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ሆይ በያላችሁበት ሰላማችሁ ብዝት ብዝት ዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ እንደተለመደው ላይክ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ እንግዲህ ለየት ያለ በአዲስ ቪዲዮ ድራማ መጥቻለሁ አቤል ክፍል አንድ በሚለው ማለት ነው። እንግዲህ አቤል እናቱ ደሃነች አታፈቅራትም በማለት ጭቅጭቅ ላይ ይገኛሉ። አቤል ደግሞ በጣም ነው የሚወዳት የሚያፈቅራት፣ እሷን በጣም ትወደዋለች። ድህነት እንግዲህ የዚህን አክል ፍቅርን የሚያስ የሚያስነቅጥና አለማፈቀድ በድህነት አለመፈቀር ከሆነ ይሄ ከባድ ነው ማለት ነው። እንግዲህ ለብዙዎች ትምህርት ነው፣ ለአንዳንዶች ድህነት በጣም እንደሚጠሉ ደሀን ሰው በአሁን ሰዓት ለነገሩ፣ ምን አለሽ ምን አለ ሆኗል። ምን ምንድነች ሳይሆን ምን አለ ሆኗል፣ ገበያውም ሆነ ፍቅሩም ሆነ ትዳሩ ማለት ነው። እናም እንግዲህ እናትም ከዘመኑ ጋራ ሄዳ ምንም የላትም በማለት እንግዲህ ከልጇ ጋራ እየተጨቃጨቀች ትገኛለች ማለት ነው። እናም እንግዲህ አቤል ፍቅረኛው ጋር ደውሎ ከቤት ተናዶ ስለወጣ ወደ እሷ ጋራ ይደውላል። ከዛ እንዴት ነ የኔ ፍቅር ብላ ትለዋለች ማለት ነው። ወይ ምን ነው ምን ሆንክብኝ ብላ ድምፅውን ስትሰማ ትጠይቀዋለች። እሱም ኧረ ምንም አልሆንኩም ብሎ ይመልስላታል። አትዋሽ፣ ድምፅ ያስታውቃል ብላ ትጠይቀዋለች። የሆነ ነገር ማ ሆነሃል ብላ ትለዋለች። አንቺ ደግሞ ዝም ብለሽ አትጨነቂ፣ እኔ ምንም አልሆንኩም በማለት ይመልስላታል። ቆይ ከቤት ውስጥ ተጣላህ እንዴ ብላ ትጠይቀዋለች። ዝም ብሎ ትንሽ ነገር ነው እባክሽን ብሎ አቤልም ለፍቅረኛው ይመልስላታል። ቆይ ግን ለምንድን ነው ችግርህን ለእኔ የማትነግረኝ በማለት ትጠይቀዋለች። ቆይ እኔ ፍቅረኛ አይደለሁ? ብላ ትጠይቀዋለች። አዘንህንም ደስታንም እኮ አብሬ መጋራት እፈልጋለሁ ብላ ትለዋለች። አቤልም ይቅርታ አድርጊልኝና እኔ አንቺን ማጋራት የምፈልገው ደስታይም ብቻ ነው በማለት ይመልስላታል። በፍጹም በእኔ ምክንያት እንድታዝኚ አልፈልግም ብሎ ለፍቅረኛው ይመልስላታል። እኔ ደግሞ ብቻዬን ብቻህን እንድታዘን አልፈልግማ ብላ እሷም ትለዋለች። አዘንህንም ልካፈልህ እፈልጋለሁ ብላ ትጠይቀዋለች። ኧረ አያሳስብሽ እኔ መፍታት የምችለው ነገር ስለሆነ ነው ዝም ያልኮሽ ብሎ አቤልም ለፍቅረኛው ይመልስላታል። አሁን የት ነው ያለሽው ብሎ ይጠይቃታል። እሷም አሁን ከቤት ወጣሆኝ ብላ ትመልስለታለች። ወደ ስራ ልሄድ ነው። እሺ በቃ መጣሁ አግኝቼሽ በዛው ወደ ስራ እመጣለሁ ብሎ እሱም ይሸኝሻለሁ ብሎ ይላታል። እሺ ደግሞ ቀስ ብለህ ንዳሺ በማለት እሷም ትመልስለታለች። እንግዲህ አቤል ለፍቅረኛው ደወለላት። ወደ እሷም ከስራ ከቤት ወደ ስራ እየወጣች ወደ ስራ ልትሄድ እየወጣች ነው ማለት ነው። የምትሰራውም እንግዲህ ካፌ ውስጥ ጽዳት፣ አስተናጋጅነት ነው የምትሰራው። እናም እንግዲህ እህቱም እራሱ ሌላ ሆናለች። ከሱ ጋር አለያየዋለሁ በማለት እህትና እናት ዝተውበታል ማለት ነው። ከዛ አቤልም እንግዲህ ኢደንን አገኛት እና እና ሰላም ተባባሉ። እንዴት ነሽ? ሰላም ነሽ ወይ ከተባባሉ በኋላ ዛሬ የሆንከውን ሳትነግረኝ የትም አትሄድም በማለት አቤልን ትጠይቀዋለች። እንዲህ ሁሌም አንተ ስትጨነቅ ለምንድን ነው እኔም አዘነን ማልካፈልህ ብላ ትለዋለች። ከምንም በላይ እኔ ያለ ለሴት ልጅ ያለ ክብር ነው የሚገዛኝ፣ በማለት ኤደን ምትለዋለች። አቤልም እኔም አስበው የወንድ ልጅ የወንድ ልጅ ክብር ያለው ሴት ልጅ በማክበር ውስጥ ነው ያለው ብዬ አስባለሁ፣ በማለት አቤልም ይመልስላታል። ታውቃለህ ፈጣሪን በዚህ ምድር ላይ እማመሰግነው። የምወቅሰው ፈጣሪን የምወቅሰው በአንድ ነገር ብቻ ነበር ብላ ትለዋለች። ደግሞ ለምንድን ነው ፈጣሪን የምትወቅሽው? ብሎ ይጠይቃታል። ፈጣሪን አንተን ለእኔ ባያደርግ ሊዶሮ እወቅሰው ነበረ። አሁን ግን አንተን ስለሰጠኝ በጣም አመሰግነዋለሁ በማለት ኤደንም ለፍቅረኛዋ ለአቤል ትለዋለች። አቤልም እኔም አንቺን ስለሰጠኝ በጣም ነው የማመሰግነው ብሎ ይመልስላታል። እንግዲህ እጇን ሳም ያደርጋታል ማለት ነው። የአቤል እናት እንግዲህ ልጇ ጋ ሴት ልጇ ጋ ሙቲ ጋ ደውላ ትጠርታታለች። ከዛም እሷም እንግዲህ ወደ እናቷ ታመራለች ማለት ነው። ቆይ፣ ማሚ ምንድን ነው እሱ? ምንድን ነው እንደዚህ አካል በሽ የጠራሽኝ? ብላ ትጠይቃታለች። ስላቤል እንግዲህ ኤደንን ስላፈቀረው ስላቤል አገባታለሁ ብሎ ስለወሰነ ልጇን በስልክ ደውላ ትጠራትና ወደ እሷ ጋር ታመራለች ማለት ነው። ልጇም ቆይ ማሜ ምንድን ነው እሱ እንደዚህ አፋጥነሽ እየጠራሽኝ? በማለት ትጠይቃታለች። ቆይ መጀመሪያ ቁጭ በይና ጉድሽን እነግርሻለሁ በማለት እናትም ልጇን ትላታለች። እሷም ቁጭ ትላለች። ቆይ ምን ጉድ ነው? ብላ ትጠይቃታለች። ወንድምሽ አብዷን ለይቶለታል፣ ጨርቁን መጣል ብቻ ነው የቀረው በማለት ትላታለች። እንዴ ምን ልሆን ነው የሚለው? ብላ ልጅ እህትም ትመልስለታለች። ያቺን መናጢ ደሃ ካላገባው ሞቼ ይገኛለሁ ብሏል ብላ ትላታለች። እህትም ዋትስ ብላ ለእናት ትመልስላታለች። እየቀለደ መሆን አለበት በማለት ትመልስላታለች። ቀልድ ቢሆንማ እኔም ሰላሳ ሁለት ጥርሴን አግጥቼ እስቅለት ነበር በማለት እናትም ትመልስላታለች። እሱ ግን አምርሯል በማለት ትላታለች። እህትም እኔ እያለሁ ያች ልክስክስማ ሲያገባ ቆሚያ ላይም በማለት ትመልስላታለች። እና ካዲያ ምን ማድረግ እንችላለን? በማለት ትመልስላታለች። እሱን ለእኔ የታየው ክብር ምን እንደሆነ ለሱ፣ ድህነት ምን እንደሆነ ደግሞ ለእሷ በደንብ አርጌ አስተምራቸዋለሁ በማለት ትለዋል ትላታለች። እንደ ምንም ብለሽ ያቺ ልክስክስ ከልጄ አርቂልኝ እንጂ እኔ የማደርገውን አውቃለሁ በማለት እናትም ለልጇ ትላታለች ልጄ እኮ ወዶ አይደለም ገንዘቡን ምናምኑን ፈልጋ ነው በማለት ትላታለች ማሚ ምንም ነገር አትጨናነቂ የማደርገውን እኔ አውቃለሁ ሁለተኛ አጠገቡ እንዳደርስ ነው የማደርገው በማለት ትመልስላታለች አንቺ የምትሆን ካደረሽ እውነትም የኔ ልጅ ነሽ በማለት እናትም ለልጇ ትመልስላታለች። እሱን ደግሞ እንዴት እንደማደርገው ታይኛለሽ ማሚ በማለት እህትም ለእናቷ ልጅም ለእናቷ ትመልስለታለች። እንዴ እሙት ይኮነኝ በማለት ለእናቷ ትላታለች። እናትም የኔ አንበሳ እተማመንብሻለሁ በማለት ትመልስላታለች። በቃ አሁን ሊሄድ እሺ ማሚ፣ አስቸኳይ እፈልግሻለሁ ስላልሽኝ ጉዳይን ትቼ ነው የመጣሁት፣ በማለት አሞቲም ከእናቷ ጋር ትሄዳለች። እናትም ያወራነውን እንግዲህ አደራሽን እንዳትረሺ በማለት ልጇን ታስጠነቅቃታለን። እንዴ ማሚ፣ እንዴት ነው የምረሳው? ይህ እኮ የቤተሰብ ጉዳይ ነው። ስራዬን ከጨረሱ ቀጥ ብዬ ወደ እሷ ጋር ነው የሚሄደው፣ በማለት አሞቲም ለእናቷ ትመልስላታለች። እንግዲህ ወንድማቸውን አቤልን ከኤደን ሊያለያዩት ነው ማለት ነው። ትሄዳለች ሆቴል ትሄዳለች ማለት ነው እንግዲህ እንዴት እንዴት አርግታ እንደምታመናጭቃት ኤደንን ያቤልን ፍቅረኛ አሙቲ እንዴት አርግታ ከፍ ዝቅ እንደምታደርጋት ኤደን። እንግዲህ ከስራ ቦታ በጣም ስቅስቅ ብላ አስሰር አብረው የሚሰሩት ጓደኛዋን እንዴት እንደዚህ ታደርግሻለች? እቺ ማነች? ምን ስለሆነች ነው? በማለት ያቤል እህት ነች፣ እባክሽን፣ እኔ እሷን አሁን ማስቀየም አልፈልግም። እሷን ካስቀየምኩ አቤልም ሊከፋው ይችላል፣ በማለት እሱን በማየት እሷም እንደዛ ሆቴል ውስጥ መታ ከፍ ስቅ ስታደርጋት የአቤል ፍቅረኛን ኤደንን ማለት ነው እንግዲህ ዝም ብላታለች። መጨረሻው ካቅሟ በላይ ሲሆን፣ ቆይ አንቺ ምንድን ነው የምትኝ ምን ፈልገሽ ነው ከኔ ምንድን ነው የምትፈልጊው? ብላትም ጠይቃታለች። ከዛ አንቺ ደሃ፣ አንቺ ምናምኔ እያለች እንግዲህ ከፍ ዘቅ ስታደርጋት፣ ስታመናጭጋት መጨረሻ ላይ አልቻለችም። ታለቅስና ከዛ ከስራ ቦታዋ ትሄዳለች። ጓደኛዋን በቃ አሁን አንቺ ወደ ቤት መሄድ አለብሽ እኔ ያንቺን ቦታ እሸፍናለሁ ብላት ኤደንን ጓደኛዋ ወደ ቤት እንድትሄድ አድርጋታለች ማለት ነው። ከዛም እንግዲህ አቤል ያገኛታል። በሚያገኛት ሰዓት እሷ በጣም ስላለቀሰች ፊቷ ሁሉ እብጥ ብጥ ብሎ አልቀሳ ምን ሆነሽ ነው ብሎ በሚላት በቃ እኔ እናንተ ከእንግዲህ በኋላ መገናኘት አንችልም እንዳትጠጋኝም እንዳጠራኝም በማለት እንግዲህ እህት ሂደት እንዳለችው ከቤል ልታለያያት ነው ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብትልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ